ነሀል ወይም አዋኔ ይመስላል። በጣም ሰላም ጤና ይስጥልኝ። እዚ ቻናል ቤተሰቦች ሰላማችሁ የብዛበ ያላችሁበት ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ዛሬ ደግሞ ከሊት ነሀል ወይም አዋሜ ይባላል። ያው እንደየ አካባቢያችን ስም ሊኖረው ይችላል። አሁን እዚህ ጋኔ እርሾ አለኝ። እርሾን ውስጥ አደርጋለሁ። አንድ ሁለት ማንኪያ የሚሆን እርሾ ነው ያረ። ውሃ ደርግበታለሁ። ውሃ ያው ዳፌ ትንሽ ያልቀዘቀዘ ማለት ነው፣ በጣም ያልቀዘቀዘ ሞቀም አይደለም። ስኳር ሁለት ማንኪያ የሚሆን ሀላዊ ድረስ ትንሽ መታ መታረገው እና ለትንሽ ደቂቃ አስቀምጠዋለሁ። እዚህ ጋ እንቁላል አንድ እንቁላል እጨምራለሁ ማለት ነው። አለመጨመርም ትችላላችሁ። እንቁላል የማይወድሰው ሀሊብ ቦድራ ነው የምጠቀመው። ሀሊብ ቦድራ ይኸው ሁለት ማንኪያ ሀሊብ ቦድራ፣ ለአንድ ብርጭቆ ውሃ ሁለት ማንኪያ ተጠቀማለሁ ማለት ነው። አንድ ብርጭቆ ሆኖ የምጨምረበት ውሃ ይሄው እጨምራለሁ። ዘይት ሁለት ማንኪያ የሚሆን ዘይት። ቅቤ በተርም መጠቀም ትችላላችሁ። እንደዚህ መጠቀም ትችላላችሁ ማለት ነው። አደባልቅ ያለሁን ዘይት የተጠቀምኩት እኔ ዘይት ዘይት ሆን ነው ማለት ነው። ወደም ባይታይ ይመስለኝ ያው ዘይት ዘይት ሁለት ማንኪያ የሚሆን ሮብ ጨምር ያለው ሁለት ማንኪያ የሚሆን ሮብ ጨምር ያለው ማለት ነው። ሮብ የሚጠቅመን ያለሰልስልናል። ድርቅ ማለት ባህሪ የለውም ማለት ነው። ሮብ ግን ያልበሰለ ሮብ መሆን አለበት ማለት ነው። ሮብ እርጎ እንትን ያለ ፍሬሽ ሆነ ያለ አይደለም። አንዳንድ ጊዜ በጣም ሲቆይ የሆነ ቁምጥጥ ያለ ሮብ ይመጣል እና ሮብ ጨምር ያለው የሚቆመጥ ከሆነ ግን ማጨምሮት ይመረጣል ማለት ነው። ዱቄት የምጠቀመው የዚህን ነው እኔ ያበእናንተ ባላችሁ አካባቢ የምጠቀም ትችላላችሁ። ይሄ ዱቄት ግን በጣም ቆንጆ ነው። እኔ ግማሽ ኪሎ ዱቄት ነው የተጠቀሙ እኔ በአራት ካፕ መሆኑ ነው ግማሽ እኔ ዱቄቱን ነፍቼዋለሁ ማለት ነው። ምናልባት እንደዚሁ ነው የምጨምረው እንዳትሉኝ፣ እየነፋው ነው የምጠቀመው። ጨው ግማሽ ማንኪያ የሚሆን ጨምሬያለሁኝ። ጨዋችን እንግዲህ ለጤና ጠቃሚ ተብሎ የሚመጣ ጨው ነው ማለት ነው። እንደዚህ ስታዩት ምንድን ነው እንዳትሉኝ፣ ጨው ነው ማለት ነው። ለጤና ይጠቅማል ይላሉ። ቤኪንግ ፓውደር ቢኪንግ ፓውደር እንደዚህ አንድ ማንኪያ የሚሆን ተጠቅሜ ያለው ያው እያፈጥነላንም ለሚንቀሳቀስ ማለት ነው። ተጠቅሜ ያለው ግን ካሜራ ላይ ስላስገባው ላሳያችሁ ብዬ ነው ማለት ነው። ሀለንድ ጣፋጭ ነው ለፋኔላ የስኳሩ ፓኔላ ጨምር ያለው የኪስ ነው ይሄ እንደዚህ አይነቱ ማለት ነው። ይሄ ተጠቅሜ ያለው ግማሽ ማንኪያ የሚሆን ግማሽ ማንኪያ የሚሆን ከል ሩዋ ማንኪያ የምትሆን ተጠቅሚ ያለው ማለት ነው። ከል አሪፍ ነው እንግዲህ እንቁላልም ስላለው ዘንታን እያስወጣልናል ማለት ነው። አሁን አውክቼ እመለሳለሁ ማለት ነው። ያው ካሜራ ስለያዝኩ መውካቱ በእጅ አይመቸኝም እና አውክቼ ጨርሼ አሳያችኋለሁ ማለት ነው። እኔ ለአንድ ሰዓት ያክል ነው አስቀምጠው። ከዛ እናንተ ደግሞ እንደየአካባቢያችሁ ወይ ብርድ ሊሆን ይችላል ከሁለት ሰዓት ማስቀመጥ ትችላላችሁ። እኔ ግን ለአንድ ሰዓት አስቀምጠውና ከዛም በኋላ በሰን እያደርጋለው ማለት ነው። እና ለውካና ልመለስ እዚህ ጋር ዝብዴ ተጠቅሚ ያለው ማለት ነው። ዝብዴ እንግዲህ ልትስናወካ ለጣፋጭ በተለይ ሀላዋ ነገር ማለት ጣፋጭ ነገር ስንሰራ ገና እያቦካው ነው፣ ግን በጣም ቆንጆ ነው ማለት ነው። የሆነ በቃ ቀጣሚ ይሰጣችኋል ማለት ነው። ዝብዴ ካላችሁ በዝብዴ ተጠቀሙ። እውነት ለመናገር በጣም ብዙ ጊዜ ስሞክሬ ዋለውኝ እና በጣም ቆንጆ ነው። በእርግጥ ዘይት ይጨምር ያለውኔ ግን እና ግን ዝብዴ በጣም በጣም በጣም ቆንጆ ነው። የሚያደርገው ውስጡን የሆነ ለየት ያደርገዋል። ብቻ ልክ ከውጭ እንደምትገዙት ነው የሚሆነው ማለት ነው። እና ዝብዴ ካላችሁ ከቤት ውስጥ ልጥ ስታወኩ እንደዚህ ለምሳሌ ወይም ቀሊት ነሀል ሀዋዊ እንደገና ደግሞ እንደዚህ አድርጌ ሸፍነዋለሁ። በጣም አሁን ልሸፍንና ለአንድ ሰዓት አስቀምጠዋለን አስቀምጠዋለሁ ማለት ነው። አሁን ሸፍኜ አስቀምጫዋለሁ ለአንድ ሰዓት ያክል ተወለው ማለት ነው። እዚህ ጋር ደግሞ ሸራ ወይም አጥር እሰራለሁ ማለት ነው። ስኳር ሁለት ብርጭቆ ነው ማደርገው። እዚህ ጋር ሁለት ካፕ ስኳር፣ ሁለት ካፕ ስኳር። እዚህ ጋር ሁለት ካፕ ብርጭቆ ካፕ ስኳር አድርጌያለሁ። እንደገና ደግሞ አንድ ከግማሽ ውሃ አደርጋለሁ ማለት ነው። አንድ ከግማሽ ውሃ አደርጋለሁ ማለት ነው። ውሃ ሳልሞላው አንድ ከግማሽ አልሞላው። ድሜንኛው ሌሞን ግማሽ ቆርጬ ነው እቺን እጨምራለሁ። አሲር ሌሞን አንድ ማንኪያ የምትሆን እጨምራለሁ፣ አሲር ማለት ነው። ከዛን ወደ ሳቱ ላይ አሁን ጥጅዋለሁ ማለት ነው። ትንሽ አመሳሰየዋለሁኝ። እዚህ ጋር ደግሞ ሄል አለኝ። ሄል ያው እንደምታዩት ሄልና ቀርፋ ጀርፋ፣ ወይም ሄል። አሁን ጋዙን ቀነሳ አድርጌ ይህን ተቀጠቃል ማለት ነው፣ ለምፈልገው እስከሚደርስ ድረስ። ብዙ ጊዜ ደግሞ ይሄንንም ይጠቀማሉ ማለት ነው፣ የቴምሩንም ይጠቀማሉ። ግን ለዚህ ለዋሚው ወይም ለቀልድ ይሄ ቢሆን ይመረጣል ማለት ነው። በጣም ጣፋጭ ማለት ቆንጆ ነው የሚያደርገው ለአዋሚው ወይም ለቀሌጥና ሀሉ ማለት ነው። ሙያ ማንኛውም ሙያ ለእኛ ይጠቅመናል እንጂ አይጎዳንም፣ ብንማርበት ማለት ነው። ያላወቅነውን ደግሞ ማወቅ በጣም ደስ ይላል። እና ስደት ብዙ ነገር ያስተምረናል። ከስደት ብዙ እንማራለን ሀገራችን ገብተን ደግሞ የበለጠ እንድንሰራበት ያድርገን ማለት ነው። እና ብዙ ጊዜ ይህንን የሚጠቀሙታል ለማለት ፈልጌ ነው። ይሄ ቴምሩ አሁን እንደዚህ ሆኗል ማለት ነው። ስትነኩት በእጃችሁ አበቅ የሚያረጋችሁ ከሆነ ወይም እንደዚህ ስታደርጉት ያ እና ስትነኩት በእጃችሁ እዚህ ጋር የሆነ የሚያጣብቅ ነገር ከሆነ በቅቶታል ማለት ነው። እና አሁን እኔ በቃ በጣም ቆንጆ ሆኖልኛል። ተበረደ በኋላ በማስቀመጫ አስቀምጠዋለሁ ማለት ነው። ማስቀመጫ ክዳን ያለው ጠርሙስ ነገር አስቀምጠዋለሁ። የምጠቀመው ኬሪ ጅብን ነው ማለት ነው። ሊጤም ያው እንደዚህ እንደምታዩት ኩፍ ብሏል ማለት ነው። ኩፍ ብሏል። አሁን መስራት እጀምራለሁ ማለት ነው። ስኒ እያዘጋጀቻለሁ እዚህ ጋር በቅቤ ነው ምቀበዋለሁኝ እና ኬሪውን አራት ቦታ ነው የምቆርጠውኝ። አሁን ሊጤ ኩፍ ብሎን ማለት ነው መስራት ጀምር እዚ ሊጤ ኩፍ ብሎ ይኸው ከአንድ ሰዓት በኋላ እዚ ጋር እንዳሰራችው ጅቨን ከሪ ያለኝ ሰን ያለኝ አሁን አብረን እንስራ ማለት ነው። ኬሪ ጅቨን ነው ተጠቀምኩት እዚ ጋር ደግሞ እሽንትኑ ሸሮዋ ወይም ቀጠር እነት ትንሽዬ ሾይ ዛፈራን ወይም ትንሽዬ ዛፈራን ጨምር ያለው ማለት ነው። እናንተ ለመጨመር ትችላላችሁ ሆነ አሁን ይሄን ይመስላል። ሰርቼ ጨረሻለሁ ማለት ነው። አንዱን ፍሎ ማጥቀቻው ነው። እነዚህ ደሞ ለቀባቸው ነው ማለት ነው። እንግዲህ እዚህ ጋር እንቁላልና ትንሽ ከል አድርጌ ነው መቀባ። እንቁላል አለ መቀባት ትችላላችሁ። በወተት ማድረግም ትችላላችሁ። የእንቁላል አርግ ያለው ማለት ነው። ከል ካለው ደግሞ የእንቁላሉ ሽታ በፍጹም አይኖረውም። ያው ትንሽ ትንሽ ነው፣ ብዙም አይደለም። እንደዚህ አደረሰዋለሁ ማለት ነው። በጣም ቆንጆ ነው። አሁን ኩፍ እያለ ነው ራሱ እየሰራሁት ማለት ነው። ኩፍ ይላል። ሰዓቱ ሲደርስ እንግዲህ ያስገባለሁ እዚህ። ግማሽ ሰዓት ግማሽ ሰዓት የሚሆን ያስቀምጠዋለሁ፣ ለተወሰነ ኩፍ እንዲልልኝ ማለት ነው። እዚሁ ሰንየው ላይ ደግሞ ኩፍ ሰንየው ወይም አትራው ላይ የተወሰነች ደቂቃ ብቅ እንዲል አደርገዋለሁ። ግን በጣም ቆንጆ ነው። ላይክ ሰብስክራይብ አድርጎልኝ ማለት ነው። በኮሜንት ደግሞ አስተያየታችሁን እፈልጋለሁኝ። እስቲ በኮሜንት ጻፉልኝ ማለት ነው። አስተያየት ማለቴ ያው ኮሜንት ብጽፍልኝ ደስ ይለኛል። በምግብ ማለት ነው እና ብዙ ጊዜ እሰራለሁ ግን ቢዲዮ ሰርች አላቅም ይመስለኛል። ቪዲዮ ሰራ ም ያው ችኮላ ስለሆነብኝ ቪዲዮ ሰርቻ አላቅም። እስኪ ዛሬ ቅድ ስራው ብዬ ነው። ወደ ፍሮን አስገባዋለሁ ማለት ነው። ይሄን ይመስላል። አሁን መጨረሻ ላይ ማለት ነው። አሁን ትንሽ አስቀምጬ ወደ ፍሮን ላስገባ ከታች ነው የምለኩሰው። ማለት በመጀመሪያ ከታች ለኩሻለሁኝ። እንደምታዩት ያስገብቸዋል። ቆንጆ ይሆናል። ማውጣት ብቻ ነው ማለት ነው። በቃ በጣም ቆንጆ የሆነልኝ ኩፍ ብሏል በድም ክፍል ውስጥ እንደምታዩት ያምራል። አሁን ከፍሮን ውስጥ እያወጣሁ ነው ማለት ከረሩም፣ እንደምታዩት በጣም የሚያምር ነው። ዋው! ለዚህማ ቆንጆ ኮሜንትና አስተያየት እንዲሰጡኝ ፈልጋለሁ ማለት ነው። ግን ያው አንዳንድ ጊዜ አንድ ጊዜ ስለሆነ ካሜራ የሚይዘው ስለማይመቸኝ ነው። እንደዚህ ቻናሌ ላይ ሰብስክራይብ በማድረግ በቅንነት አሳድጉኝ ማለት ነው። ይህን ይመስላል። ሸራ እንግዲህ እያደረግኩበት ነው ያለሁት በጣም ቆንጆ ነው እንደምታውቁት፣ ለምን በጣም ቆንጆ ነው የወጣው እናንተ መክሮት ማለት ነው። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቻናሌን ተቀላቀሉኝ በቅንነት ውድ የቻናሌ ቤተሰቦች፣ ቤቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ በቅንነት አሳድጉኝ ማለት ነው። አሁን ጫጭ ያለው እንግዲህ ለ ይህም ቪዲዮ እስከ መጨረሻው ስለምትከታተሉልኝ፣ ከልብ ነው የማመሰግነው። አሁን ለመዘየና ዲስቶካክተር ወይም ኮኮናት ቦድራ መጠቀም እንችላለን። ይህን ይመስላል። አመሰግናለሁ።